ተመልሰናል። አድማቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የቼልሲን ጉዳይ እንመልከት። በሁለት ቀን ከመቶ ሚሊዮን በላይ ያወጣባቸውን አዳዲስ የማጥቃት ተጫዋቾችን አስፈርሟል። ይህንን ጉዳይ እናንሳ። አንዱ ከብራይተን ነው፣ ይህ ተጫዋች የጆዋ ፔድሮ እንደዚሁም ደግሞ የጊተንም ጉዳይ አለ። እንመልከቱ። የቼልሲ ዝውውር ግን ጤናማ አይመስለኝም እንደ ብዙ ተጫዋቾችን ነው የሚያስፈርሙ። አሁን ከሚመጡ ተጫዋቾች ጋር እንዴት ነው የሚያደርጋችሁ? ከዚህ በፊት ከፈረሙ ተጫዋቾች ጋር ራሱ እስኳዱ አሁንም ሰፊ አይሆንም ወይ የሚሉ ጥያቄዎች አሉ። እናንሳይን ጎዳ። አዎ ቼልሲ ውስጥ ያለው ተርኖቨር በጣም አስገራሚ ነው። በእኔ በሌላ ክለብ ውስጥ ያዩ አይመስለኝም። ይሄን ያህል ተርኖቨር አላየሁም። ተጫዋቾቹ በጣም ጥሩ ተጫዋቾች ናቸው፣ እሱን እንቀበልና ነገር ግን ለምሳሌ ካለፈው ክረምት ወዲህ፣ ብቻ የዛሬ ዓመት ከነበረው ክረምት ወዲህ ብቻ እንኳ ብናይ ቼልሲ ዣዎ ፔድሮን ዋ ኔቶ በዩሮ ልጥቀሰው ፔድሮ ኔቶን በ60 አሁን ዋ ፔድሮን በ ሀምሳ ስምንት አንዳንድ ብዙኃን መገናኛዎች እንደሚሉ ዋ ፌሊክስን በ50 ሊያም ዴላፕን በ 35.5 ኬርነን ዲውዝብሪ ሆልን በ 35 ኤስቴቫኦ ዊሊያንን በ 34 ፊሊፕ ዮርጌንሰንን በ 24.5 ዳሪዮ ኤሱጎን በ ሀያ ሁለት ማማዱ ሳርን በ 20 ሚሊዮን ዩሮ አሮን አንሴልሚኖን በ 16.5 ማቲያ ሳሞጉን በ15 ሬናቶ ቬጋን በ14 ካሌብ ዋይሊን በ10 ማርክ ጊዩን በስድስት እና በ በሶስት የዝውውር ገበያዎች ብቻ ባለፈው ክረምት በጥር እና በዚህኛው ክረምት ገና አላለቀም። ይሄኛው ክረምት ገና ነው። ከአርባ ቀን በላይ ያለው ክፍቶ ነው የሚቆይበት። ስድስት ሳምንት ምናምን ይቀረዋል። እስከ ሴፕቴምበር አንድ ድረስ ክፍቶ ነው ይቆያል፣ ወይም ከወር ወር ገደማ አለው ብቻ ረጅም ጊዜ ስለዚህ ተጨማሪ ዝውውሮችንም ሊፈጽም ይችላል። ግን ባለፉት ሶስት ክረምቶች በአንድ አመት ብቻ ወደ አራት መቶ ምናምን ሚሊዮን ዩሮ አውጥቷል፣ እና አላለቀም የቤት ስራው ደግሞ። ስለዚህ ለየት ያለ አካሄድ ነው። ለየት ያለ ተጫዋቾችን ስቶክ ፓይል የማድረግ የማከማቸት ነገር አለ። ይሄ የአሜሪካዎቹ ሰዎች ከመጡበት ጊዜ ጀምሮ ያደረጉት ነገር ነው። ከዚህ አካሄድ ማድነስ ይሉታል እነሱ። ከዚህ አካሄድ ጀርባ ሜቶድ የለም ማለት ግን አይደለም። እነዚህ በቢዝነሱ ዓለም የተሳካላቸው ስማርት ሰዎች ናቸው። ስማርት ሰዎችም ቀጥረዋል፣ የሚያደርጉትን ያውቃሉ። እስካሁን ድረስ ባይገባንም እኛ የሚያደርጉትን ግን ያውቃሉ። እሱ ነው ልል እምችለው። ዝውውሮቹ ግን ኢንትረስቲንግ ዝውውሮች ናቸው። የዣኦ ፔድሮ ዝውውርም የጄሚ ጊተንስም ዝውውር ሁለቱ የተለያየ ባህሪ ያላቸው ጄሚ ጊተንስን ለመጀመሪያ ጊዜ ቼልሲ ይፈልጓል ተብሎ ለምሳሌ እኔ የሰማሁት ባለፈው ጥር ነው። ባለፈው ጥር ይህንን የቦሩሲያ ዶርትሙንድ ተጫዋች ማስፈረም ይፈልጋል ቼልሲ ተብሎ ለመጀመሪያ ጊዜ በጆሯችን ሽው ያለው ያኔ ነው። የዋው ፔድሮ ግን ባለፈው ጥቂት ቀናት ውስጥ ነው የሰማነው። ፔድሮን ሁሉም ትልልቅ ክለቦች ማንቸስተር ዩናይትድ፣ አርስናል፣ ኒውካስል እና ሌሎችም ትልልቅ ክለቦች ይፈልጉታል ተብሎ ሲጠቀስ ነበር። ግን እንደዚህ ጠንከር ብሎ ዝውውሩ የሆነ ኢንቴንሲቲ አግኝቶ የሰማ ነው ባለፉት ጥቂት ቀናት ነው። እንዲያውም ተጫዋቹ ወደ ኒውካስል ሊዘዋወር ተቃርቦ ነበር። አሁን በብራዚል ነው ያለው። እንዲያውም አንዳንድ ብዙሃን መገናኛዎች ወደ አሜሪካ እየበረረ ነው እየበረረ ነው ይላሉ። ከጁላይ ሶስት በፊት የሚፈርም ከሆነ ለቼልሲ በአለም ክለቦች ዋንጫ ቀጥሎ ቼልሲ ጨዋታ ሲያደርግ ከፓልሜራስ ጋር ነው የሚጫወተው፣ እዛ ጨዋታ ላይ ይሰልፋል። ከአርብ ወደ ቅዳሜ አጥቢያ መሰለኝ ጨዋታው የሚደረገው እና የመጀመሪያ የህክምና የምርመራ ምዕራፉን አጠናቋል ከዛ ወደ አሜሪካ ሄዶ እንግዲህ ቡድኑን ይቀላቀላል። አንዳንድ ብዙኃን መገናኞች እንደሚሉት ፕሌን ላይ ነው ይላሉ ሁሉ ትላንት ነው። ስለዚህ በፍጥነት የተጠናቀቀ ዝውውር ነው። ትናንትና ነው ቼልሲ ኮስተር ብሎ ድርድሩን እያቀላጠፈ ነው የሚል መረጃ የሰማ ነው። እንደ ተጫዋች ግን በጣም ጥሩ ተጫዋች ነው። ከሞላ ጎደል ሁሉንም ነገሮች በተመጣጠነ ብቃት ማድረግ የሚችል ባለፉት ሁለት አመታት ዋትፎርድ ውስጥ ነበር ይጫወት የነበረው። ወደ ብራይተን ከመሄዱ በፊት ከሁለት አመት በፊት ነው ሰላሳ ሚሊዮን ተከፍሎበት በዋትፎርድም እያለ ዋትፎርድ በቅርብ ጊዜ ወጣት ብራዚላውያንን የፖዞ ቤተሰብ ነው የዋትፎርድ ቤተሰብ። በኡድኔዜ የነበራቸውን ስኬት መድገም አልቻሉም። ኡድኔዜ ባለፉት ሀያ አመታት በፖዞ ቤተሰብ ይተዳደር በነበረበት ጊዜ በቁጥር አልጨረሳቸውም። በኡድኔዜ አልፈው የተሳካላቸውን ተጫዋቾች ብዛት አልጨረሳቸውም። በጣም ብዙ ናቸው። በዋትፎርድ ይህንን አልደገሙትም። ግን ለምሳሌ ሪቻርልሰንን ከብራዚል ገና በትንሽ እድሜው ያመጡት እዚያው በፍጥነት አስደናቂ የሆነ ኤቨርተን ሲገዛው በውድ ገንዘብ ነው የገዛው። የዚህኛው የዦዋ ፔድሮም ነገር ተመሳሳይ ነው። ገና በአስራዎቹ መጨረሻ እያለ ነው ወደ ዋትፎርድ የመጣው ከዛ ብራይተን የዛሬ ሁለት አመት ሲገዛውም ሰላሳ ሚሊዮን ነበር የከፈለበት ብዙ ገንዘብ በተለይ ለእንደ ብራይተን አይነት ቡድን ሰላሳ ሚሊዮን መክፈል ከፍተኛ ገንዘብ ነው። እንዳልኩት በተለይ በተጠናቀቀው የውድድር ዘመን በጣም የተዋጣለት ሲዝን አሳልፏል። ከባህሪው በስተቀር በጣም ጠበኛ ግልፍተኛ ሶስት፣ ነው ሁለት ጊዜ በቀይ የወጣ ከራሱ ከቡድኑ ተጫዋች ከቫንሄከ ጋር የተጣላ ኃይለኛ አግሬሽን ያለው ተጫዋች ከመሆኑ በስተቀር እንደ ተጫዋች በጣም በጣም ጥሩ ተጫዋች ነው። ለምሳሌ በጣም ጥሩ የቦል ሆልደር ነው። ኳስ መያዝ ይችላል በእግሩ ዘለግ ላለ ጊዜ አብዶ እየሰራ ይሁን ኳስ እየገፋ ይሁን መቆየት የሚችል በዚህ ምክንያት ዘጠኝ ቁጥር ተብለው በዛ ምድብ ውስጥ ካሉ ተጫዋቾች መካከል የእሱን ያህል ብዙ ጥፋት የተሰራበት ተጫዋች አልነበር። በዚህ በተጠናቀቀው የፕሪሚየር ሊግ ሲዘን ግን ደግሞ የሁለት ሲዘን ሳምፕልን ብንወስድ ዘጠኝ ቁጥር ብቻ ተብለው ከሚመደቡ ተጫዋቾች መካከል የሱን ያህል ብዙ ጥፋት የተሰራበት ተጫዋች የለም። ስለዚህ በጣም ጥሩ አጥቂ አይደለም። እኔ አጥቂ ሆኖ የሚጫወት ከሆነ እገረማለሁ። በጣም ናይን ሪል ናይን አድርገው የሚጠቀሙበት ከሆነ ለእኔ እንዴት እንደሚያደርጉት አላቅም እንጂ የኮል ፓልመር ቦታ ላይ መጫወት ያለበት በጣም ክሬቲቭ ተጫዋች ነው። ክሬቲቭ ተጫዋች ነው። ዘጠኝ ቁጥር አድርገው ይጠቀሙበታል አንዳንድ ጊዜ ከዌልቤክ ጋር፣ ዌልቤክ በማይኖርበት ጊዜ በዌልቤክ ቦታ ይጫወታል። ሁለቱንም ማድረግ የሚችል ነው። አሁን እንግዲህ የቼልሲ ሰዎች ቀልብ ስቧል የሚባለው፣ የተለያዩ ቦታዎች ላይ ቢያንስ አራት ቦታ መጫወት ይችላል። አጥቂ ሆኖ መጫወት ይችላል። ከአጥቂው ጀርባ ሆኖ መጫወት ይችላል። በሁለቱ ክንፎች መጫወት ይችላል። አስር ቁጥር ሆኖ መጫወት ይችላል። ቨርሰታይል በጣም ብዙ ቦታ መጫወት የሚችል አንዳንዴ ደግሞ ሲጫወት ስታዩ ልክ እንደ ሮበርቶ ፈርሚኖ አይነት ስታይል አለ። ወደ ኋላ በጣም ይመለሳል፣ ዲፕ ይመለሳል። ስለዚህ በክንፍ በኩል ያሉ ተጫዋቾች አሁን ባለፉት ጥቂት አመታት ካይሩ ሚቶማ በጣም አስደናቂ ነበር። ጆርጂኖ ሩተር ከሊድስ ያመጡ ተጫዋች ጥሩ ነበር። ያኩባ ሚንቴ ጥሩ ነበር። እነዚህ የክንፍ ተጫዋቾች እሱ ድሮፕ ስለሚያደርግ ልክ ቦቢ ፈርሚኖ ለሳዲዮ ማኔና ለሙሐመድ ሳላህ እንደሚያደርገው የእሱ ወደ ኋላ መመለስ አንዱን የባላጋራ ቡድን ተከላካይ አትራክት ያደርጋል። ስለዚህ ቦታው ለቆ ይወጣል። የሐሰተኛ ዘጠኝ ቁጥሮች ሙቭመንት ሁልጊዜም ለመሀል ተከላካዮች ግራ የሚያጋቡ ናቸው። ስለዚህ አብሮ ተከትሎት ይወጣል፣ ከጀርባ ስፔስ ይፈጠራል እና ሁለቱ ተጫዋቾች ዲያጎናል ወደ ሳጥን ይገባሉ። ሳላህና ማኔ በተለይ ሳላ ብዙ ጎሎች ያስቆጠረ የነበረበት አንደኛው ምክንያት አሁንም በእርግጥ አድርጎታል። ምክንያቱም ሁልጊዜም በጣም ምርጥ ተጫዋች ስለነበር ራሱ ሪፐርፐዝ ማድረግ ይችላል። በጣም ጎበዝ ነው በዚህ ነገር ግን ከፈርሚኖ ጋር ያ ኬሚስትሪ እነሱ ምንድነው፣ አንድ ጊዜ ስናነሳ ስለ ሊቨርፑል ኮምፕሊመንታሪቲ የሚሉት ነገር አለ። ተጫዋች ሲያመጡ ለምሳሌ ሳላህን ሲመለምሉት፣ ሳላህን እንደ ተጫዋች ብቻ አይደለም የመለመሉት። ሳዲዮ ማኔ አለን፣ ቦቢ ፈርሚኖ አለን። ከእነዚህ ጋር ኮምፕሊመንት ማድረግ ይችላሉ። ኮምፕሊመንታሪቲ ይባላል። ይሄ አንዱ ያዩት ነገር እሱ ነው። እና ሳላህ ፊት እንደሚያደርግ ገብቷቸው ነበር፣ ምክንያቱም የጀርባ ሩጫዎች ብዙ ያደርጋል። ቦቢ ፈርሚኖ ወደኋላ መመለስ ይወዳል ስለዚህ ሶስቱ የተዋጣ ኬሚስትሪ ይኖራቸዋል የሚል እምነት ነበራቸው እና ሰርቷል። ይሄ ደግሞ በንድፍ ሀሳብ የነበረው ምልመላ በተግባርም በጣም የሰራ ነበር። አሁን ዋው ፔድሮ ልክ ተመሳሳይ ፕሌሜኪንግ ችሎታ ላይኖረው ይችላል፣ ግን ተመሳሳይ ብልጠት ግን አለ። ድሮፕ ማድረግ ይችላል። አንዳንዶቹ በዚህ በተጠናቀቀው የውድድር ዘመን ያየናቸው አሲስቶቹ በጣም አስደናቂ አሲስቶች ናቸው፣ በተለይ ለሌሎቹ የብራይተን የክንፍ ተጫዋቾች። አሁን ይሄ ለዋው ፔድሮ ጥሩ ዜና ሊሆን ይችላል ለፔድሮ ኔቶ ማለት ነው። የለኖኒማድዌክ የሚቆይ ከሆነ ለጄሚ ጊተንስ፣ ለእንደዚህ አይነት ፈጣን የክንፍ ተጫዋቾች የእሱ ወደ ኋላ ወደ ጥልቅ እየተሳበ መምጣት እና እንደ ሀሰተኛ ዘጠኝ ቁጥር መጫወት የሚፈጥራቸውን ስፔሶች ለማጥቃት ይሆናል። ምክንያቱም አሁን ያሏቸውን ተጫዋቾች ካየሽ፣ ካሏቸው ተጫዋቾች የተለየ አማራጭ የሚሰጡ ኒኮላ ጃክሰን የኢን ቢሃይንድ ሩጫዎች ማድረግ ነው የሚወዱ አሁ ወደኋላ ይመለስም ማለት አይደለም። ያንን ማድረግ ይችላል ግን ክላሲክ አጥቂዎች ናቸው። ሊያም ዴላፕም ቢሆን እኔ ገርሞኛል አንዳንድ የፕሌሜኪንግ ችሎታው የሆልዳፓ ጨዋታው ምናምን ሰሞኑን በጣም ጥሩ ነው። አንደ ያለፈ ያስቆጠረ ስፔሻል ጎል ነው። በጣም ጥሩ ተጫዋች ነው። ደግሞ የሲቲ ተጫዋች አልነበረም በሲቲ አካዳሚ አይደል ያደገው። ስለዚህ ዘለግ ያለ ጊዜ ኳስ ይዞ ከሚቆይ ቡድን ጋር ተጫውቶ ነው ያደገው እና የግድ በትራንዚሽን ብቻ መጫወት እንደሚሆንለት እንደ ጃክሰን አይነት ተጫዋች አይደለም። ግን ከነዚህ ከሁለቱ ደግሞ ይሄ የበለጠ የፕሌሜኪንግ ችሎታ ያለው ወደኋላ የበለጠ መመለስ የሚችል ዘጠኝ ቁጥር አድርገው የሚጠቀሙበት ከሆነ ነው። ይሄ እንጂ የግዴታ ዘጠኝ ቁጥር ሆኖ ከዴላፕ ጋር መጫወት ይችላል ማለት ነው። ከዴላፕ ጋር መጫወት ይችላል፣ ምክንያቱም ኦፍ ደ ስትራይከር መጫወት ይችላል። በብራይተን ከዌልቤክ ጋር የተዋጣ ጥምረት እንደነበረው ሁሉ ማለት ነው። እንደ ብራዚል ላይ ተጫዋቹ ሁሉ በቴክኒኩ በጣም የተዋጣለት ነው። ተቾቹ የሊንክ አጫወቱ ሁሉ ግሩም ነው። እንደምልመላ እኔ ተጫዋቹን በተመለከተ ጎል የበለጠ ማስቆጠር አለበት ከሚለው በስተቀር በቂ ጎል አያስቆጥርም፣ በቂ ጎል አያስቆጥርም። ከሱ በስተቀር ሌሎቹ ነገሮች ሁሉ የተዋጣላቸው ናቸው። ደግሞ ለማሬስካ ትጋት በጣም ወሳኝ ነው። ከኳስ ውጭ ያለ ስራ በጣም ወሳኝ ነው። ፕሬስ ማድረግ በጣም ወሳኝ ነው። ይህ ለማሬስካ ብቻ ሳይሆን ለብዙዎቹ ዘመናዊ አሰልጣኞች፣ የዚህ ዘመን አሰልጣኞች ሁሉ በጣም ወሳኝ ነው እና አጋጣሚ ሆኖ ከዘጠኝ ቁጥሮች በተጠናቀቀው የውድድር ዘመን በሶስተኛ የሜዳ ክፍል ብዙ ፕሬሸር አፕላይ በማድረግ ዘጠኝ ቁጥሮችን ብቻ ብትወስጂ ከአምስቱ ሶስቱ የቼልሲ ተጫዋቾች መሆናቸው ነው። እንግዲህ አሁን በተጠናቀቀው የውድድር ዘመን ኒኮላ ጃክሰን አንደኛ ነበር በሶስተኛ ሜዳ ክፍል ብዙ ፕሬስ በማድረግ ከሁሉም የፕሪሚየር ሊግ ተጫዋቾች። እኔ ለጃክሰን ሁልጊዜ ጊዜም ሶፍት ስፖት ያለ ለዚህ የሚሸታቸውን ኳሶች ብቻ ካየን ልክ ነው፣ የተዋጣለት ጨራሽ አይደለም። ግን ማሬስካ እሱን ብቻ ሚያ አይመስለኝም፣ ወይ ፖቼቲኖ እሱን ብቻ እያየ ነበር አይመስለኝም። አንደኛ ሀያ ሁለት አመቱ ምናምን የሆነ ተጫዋች እሳቴ እሳቴላ ሳጥቂያ ይሁን አይተናል። ሀያ ሁለት አመታቸው ላይ የፕሪሚየር ሊግ የምን ጊዜ ምርጡ ተጫዋች ነው የሚባለው ቲዬሪ ኦንሪ እንኳን ሳሽ ነበር። በጣም የተዋጣለት ጨራሽ የሆነ ሀያ አምስት አመቱ ላይ ሲደርስ ነው ወደ አርሰናል ሲመጣ፣ በአምስት አመት ሀያ ሶስት ጎል ያስቆጠረ ተጫዋች ነበር። በአምስት አመት ሀያ ሶስት ጎል ያስቆጠረ ተጫዋች ነበር። ፊኒሽድ አርቲክል አትሆኝ። እንግዲህ ያኔ የአለም ዋንጫ ሻምፒዮን ለዩቬንቱስ ተጫዋቷል ምናምን። አርሰናልም ውስጥ እያለ እሱ የሃይብሪ ክሎኪንድን ታርጌት ማድረግ ይመስል ነበር ይላል ከሃይብሪ ስቴዲየም ከደጋፊዎቹ ኋላ ያለው ትልቅ ሰአት አለ አደለም። በኋላ ወደ ኤምሬት የተወሰደው ሰዓት እሱን እንጂ ጎሉን ኢላማ ማድረግ አልመስልም ነበር ይላል የራሱ መጽሐፍ ላይ እና ፊኒሽድ አርቲክል አትሆኝም። በእርግጥ አንዳንዶቹ ሀያ ስምንት ዓመታቸውም ሆኖ የተዋጣላቸው ጨራሽ የማይሆኑ ተጫዋቾች አሉ፣ ግን አንዳንዶቹ ደግሞ ሲሻሻሉ። ድሮግባ በመጣበት ሲዘን አስራ አምስት ጎል ነበር ያስቆጠሩ መጥፎ አደለም፣ ግን አስደናቂም አደለም። በኋላ ነው በጣም የተዋጣለት እየሆነ የመጣው ጊዜ ይፈጃል። ስለዚህ ሁሌም እንደዚህ አይነት ግራ መጋባት አለኝ። ጃክሰንን በተመለከተ ከኳስ ውጭ ያለውን ትጋት በተመለከተ ግን ግራ ልገባ በጣም የተዋጣለት የቡድን ተጫዋች ነው። ለቡድን ኮዝ የሚዋደቅ አይነት ተጫዋች ነው፣ ከነ ድክመቶቹ ማለት ነው። እና በፕሪምየር ሊግ ዶሚኒክ ሶላንኪ ብቻ ነው በሶስተኛ ሜዳ ክፍል ፕሬስ በማድረግ የሚበልጥ። ከዚያ ቀጥሎ ሊያም ዴላፕ አለ፣ ሌላ የፕሬሲንግ መሽን። ከዛ ኢሳቅ መሀል ላይ፣ አምስተኛው ፔድሮ ነው። ስለዚህ አሁን ቼልሲ በፕሪምየር ሊግ ከምርጥ አምስት ፕሬስ የሚያደርጉ አጥቂዎች ሶስቱ አሉት ከኳስ ጋር ግን የተለያየ ባህሪ ያላቸው ተጫዋቾች ማለት ነው። የበለጠ ጎል ማስቆጠር አለበት። ለምን በየ ሁለት መቶ አስራ ሁለት ደቂቃ ነው ጎል የሚያስቆጥረው። ይሄ በቂ አይደለም፣ ለቼልሲ ለሚጫወት ተጫዋች። በየ ሶስት ጨዋታው እንደማለት ነው አይደለም፣ በሁለት መቶ አስራ ሁለት ደቂቃ ጎል ማስቆጠር ማለት። የጎል አስተዋጽኦ ካልን አሲስቶቹ ምናምን ከደመርንለት ከፍ ይላል። በየ መቶ ሀያ ምናምን ደቂቃው አንድ የጎል ተሳትፎ ያደርጋል። በቂ ጎል አያስቆጠርም የሚል ካልሆነ በስተቀር ጠቅላላ እንደ ፓኬጅ ግን ካየነው በጣም ኢንትረስቲንግ ተጫዋች ነው። በጣም በኒውካስል በኩል ከይስቅ ጋር አብሮ መጫወት ይችላል፣ ይስቅ በማይኖርበት ጊዜ የይስቅን ቦታ ይዞ መጫወት ይችላል የሚል እምነት ስለነበር ለብራይተን ሁለቴ ነው ሶስቴ ጥያቄ ያቀርበው ነበር። አንቶኒ ኤላንጋን እና ዦ ፔድሮን ለመውሰድ ሀምሳ ሀምሳ ሚሊዮን ነበር ያቀረቡት። ግን ተጫዋቹ ቼልሲ እንደሚፈልገው ካወቀ በኋላ ለብራይተንም ለኒውካስልም ወደ ቼልሲ ብቻ ነው መሄድ የምፈልገው ብሎ ነግሯቸው ነበር። ወደ ለንደን የሚመልሰውም ዝውውር ነው። ከዚያ የዋትፎርድ ተጫዋች ስል ነበር የለንደን ተጫዋች ነበር። በብዙ መለኪያ በጣም ጥሩ ተጫዋች ነው። ግን እንዳልኩት አውት ኤንድ አውት አጥቂ ማድረግ ትቻለች። ዘጠኝ ቁጥር በቂ ጎል ያስቆጥራሉ የሚለው ራሱን የቻለ ጥያቄ ቢሆንም እሱም ግን ሀያ ሶስት አመቱ ነው። እንደ ተጫዋች ግን በጣም አስደናቂ ተጫዋች ነው። አሰልጣኝ ፋቢያን ሄርዝለር የብራይተኑ አሰልጣኝ፣ የማይታመን ቴክኒካዊ ጥራት ያለው ተጫዋች ነው ብሎ አድንቆታል። ግን ደግሞ ልክ ትልልቆቹ ሌሎች አሰልጣኞች እንዳላቸው ነን ኔጎሽብልስ አሏቸው። አሁን አሎንሶ መጥቶ በሪያል ማድሪድ ያን ነው ለማድረግ እየሞከረ ያለ አስራ አንድ ተጫዋች ፕሬስ ካላደረገ ተጫዋቹ ለእኔ አይጫወትም ብሏል። ያደርገዋሉ ያላቅም ሪያል ማድሪድ። ትልልቆቹ ክለቦች በጣም ፖለቲካዊ ክለቦች ስለሆኑ የፕሌየር ፓወር ከፍተኛ ስለሆነ አመፀው አሰልጣኙ ሊያስወጡት ይችላሉ። ይደረጋል ሌሎች ክለቦች ውስጥ ትልልቅ ክለቦች ውስጥ አሰልጣኝ የሜቶድ አሰልጣኝ መሆን ቴክኒካል አሰልጣኝ መሆን አስቸጋሪው ነገር እሱን ነው ፕሪንሲፕሉ እንደዚህ መሆን ያለበት እንደዚ ወክ የሚያርክ ተጫዋች መኖር የለበትም ቡድኑ በሚከላከልበት ጊዜ ወይም ያለ ኳስ በሚሆንበት ጊዜ በማድሪድ ያን ማድረግ ትቻለሽ ወይ አላቅም ግን አብዛኞቹ አሰልጣኞች ከኳስ ውጪ እነን ነጎሽብል ሳሏቸው የአርቴታ የመጀመሪያው ፕሬስ ኮንፈረንስ ላይ እንደዛ ነበር ያለው እኔ እኔ ነጎሽብል ሳሉ ያለ ኳስ የሚለግም ተጫዋች አልፈልግም ብሏል ዦ ፔድሮ አይለግም ለዚህ ነው ፋቢያን ሀርዝለር በእኔ በማልደራደርባቸው ነገሮች ላይ በጣም አስደናቂ ነው ያለው የማይደራደርበት ነገር ቡድን ኳስ በሚያጣበት ጊዜ የሚተጋ ተጫዋች መሆን ማለት ነው እና በጠቅላላው የጎል ቁጥሩ ለክፋት የሚሰጥ አይደለም። በሰባ ጨዋታ ሰላሳ ጎል ያስቆጠረው የሊጉን ብቻ ከወሰድን እንግዲህ እንትን ነው፣ ግን በየሁለት ነጥብ ሶስት ጨዋታ አንድ ጎል ገደማ ያስቆጥራል። በሊጉ ብቻ ካየ ነው። አሲስቶቹን ከደመርን ግን በሰባ ጨዋታ አርባ የጎል ተሳትፎ የሚናቅ አይመስለኝም። በጣም ጥሩ ቁጥር ያለው ተጫዋች ነው። በየአንድ ነጥብ ሰባት ጨዋታው አንድ የጎል ተሳትፎ ይኖረዋል እንደ ማለት ነው። በጣም ጎበዝ የፍጹም ቅጣት ምት መቺ ነው። ፓልመር ስላለ እዛ የፍጹም ቅጣት ምት ላይ መታ ይችላል፣ ግን አስራ ሰባት የፍጹም ቅጣት ምት መቶ አስራ ስድስቱን አስቆጥሯል። እና እንዳነሳሁት የተለያየ ቦታ መጫወት ይችላል። በቀኝ በግራ በምን መጫወት የሚችል ነው። እንግዲህ እንዳልኩት ይሄ የጠባይ ጉዳይ ማቴዎስ ኩኛን በተመለከተም ተመሳሳይ ነገር ሲባል ነበር አይደለ? ሁለት ጊዜ ቅጣት ተቀጡ፣ ስድስት ጨዋታ ምናን አልፎታል። አንዴ የአንድ ቡድን የኤፕሱችን መሰለኝ፣ አንዴ ስታፍ አባል በጥፊ ተማቶ መነጽራቸውን ሁሉ አውልቆባቸው ናምን ሌላም ጊዜ በሌላ ጨዋታ ላይ በቀይ ወጥቶ ነበር። ዣኦ ፔድሮም ተመሳሳይ የዲስፕሊን ኮንሰርን አለ። እሱም በተመለከተ ግን በዝውውርነቱ በጠቅላላው ከዝውውሩ ፍልስፍና ጀርባ ያለውን አላውቅም እንጂ እንደ ተጫዋሽ እንደ ኳሊቲ ግን በጣም ጥሩ የፕሪሚየር ሊግ ተጫዋሽ ነው እና የብራይተንም ጥሩ ደንበኛ ነው። ደሞ አሁን ሉኮ ወይም ክሊርሌክ ካፒታል የቼልሲ ባለቤት ከሆነበት ጊዜ ጀምሮ ይሄ ዝውውር አራተኛ ዝውውር ነው። እንግዲህ የአሰልጣኞች ምናምን የስፖርት ዳይሬክተሮች ሳይጨምር ማለት ነው። በፊት ግራን ፖተርን አሁን ፖል ዊድ ስታንሊን ምናምን የወሰዱት ከብራይተን ነበር። በዝውውር ኩኩሬያን ስልሳ ሶስት ሞይስ ካይሴዶን መቶ አስራ አምስት ሮበርት ሳንቼዝን ሀያ አምስት አሁን ጆ ፔድሮን ሀምሳ ሚሊዮን በትንሹ ሲደመር፣ ከዚያ በላይ ሊሆን ይችላል ገንዘቡ በትንሹ ሀምሳ እየተባለ ነው እየተዘገበ ያለው ሲደመር፣ ሁለት መቶ ሀምሳ ማለት ነው። ከብራይተን ብቻ ባለፉት ሶስት አመታት የሁለት መቶ ሀምሳ ሚሊዮን ፓውንድ ዝውውሮች ፈጽሟል። ብዙ ተጫዋች ነው እያመጡ ያሉት፣ ግን አሪፍ ተጫዋች ነው እንግዲህ እንደሚባለው በቀጣዮቹ ቀናት የሚጠናቀቅ ከሆነ ፊፋ ብዙ መስኮት ነው ያለው እንደምታውቁት አንደኛው ክፍት የሆነው መስኮት እስከ ጁላይ 30 ባለው ጊዜ ተጨማሪ ሁለት ተጫዋች መጨመር የሚቻልበት የዝውውር መስኮት ነው ለዚህ ለዓለም የክለቦች ዋንጫ ብቻ ማለት መጫወት የማይችለው ማን ነው ለሌላ ቡድን በዚሁ የዓለም የክለቦች ዋንጫ ላይ የተወዳደረ ተጫዋች ካለ ክለብ ቀይሮ ለዛኛው ቡድን በዚሁ ውድድር መጫወት አይችልም ካፕታይድ ይባላል በዚህ ውድድር ላይ ተጫውቶ ነበር ይባላል ከዚያ በስተቀር ግን በዓለም የክለቦች ዋንጫ ላይ ይሄ ተጫዋች ለቼልሲ ሲጫወት እናየዋለን ወይም የምናየው ይመስላል። ምክንያቱም አሁን ቼልሲ ወዳለበት ወደ ዩናይትድ ስቴትስ እየሄደ ስለሆነ እና የቼልሲም የዚህ ክረምት ኢንቨስትመንት ወደ ሁለት መቶ ሚሊዮን እየተጠጋ ነው። ሰማኒያ ምናምን አውጥተው ነበር ወደ ዓለም የክለቦች ዋንጫ ሲሄዱ፣ ይሄን ዳሪዎ ሱጎ፣ ይሄን ሊያም ዴላፕ፣ ይሄን ሳር ዝውውር ተጨምሮ እንግዲህ አሁን ይሄ ኤስቴቫ ዊሊያንን ወይ ኬንድሪ ፓየዝን አይጨምርም። እነዚህ ባለፉት ክረምቶች ቼልሲ ያስፈረማቸው በላቲን አሜሪካ በውሰት የቆዩ ተጫዋቾች ናቸው። ግን እኔ ለአንድ ተጫዋች አደገኛ ዜና ይመስለኛል። ይሄ ለኒኮላ ጃክሰን ላይ ቆይ ይችላል እየተባለ ነው። ሌሎች ፈላጊ ክለቦች አሉት። ስለዚህ እሱ ቦታ ላይ የሚጫወቱ ሁለት ቢያንስ ሁለት አዳዲስ ተጫዋቾችን ጨምሯል ቼልሲ። ስለዚህ ምናልባት ዝውውር ግን ያለቀም አይመስልም። ደግሞ ምክንያቱም አዲስ ግብ ጠባቂ እንደሚፈልጉ እናውቅ ነበር አይደለም። ማይክ ሜኞን ለማስፈረም ብዙ ጥረት አድርገው ከሚላን ጋር አልተግባቡም እንጂ ከዓለም የክለቦች ዋንጫ መጀመር በፊት ማይክ ሜኞን የማምጣት ፍላጎት ነበራቸው። አንዳንድ እንደ ሚረር አይነት ብዙሀን መገናኛዎች ደግሞ ኤሚ ማርቲኔዝን ይፈልጉታል የሚል መረጃ የሚያወጡ ብዙሀን መገናኛዎች አሉ። አይታወቅም። ዝውውሩ ያለቀኝ ጆሬል ሀቶ የሚባለውን የአያክስ ወጣት ተጫዋች የማል ተከላካይም፣ የግራ መስመር ተከላካይ መሆኖ መጫወት የሚችለውን ተጫዋችም እንደዚሁ ማስፈረም ይፈልጋሉን ይባላል እና እዚህ ላይ የሚሸጧቸው ተጫዋቾች ይኖራሉ በእርግጠኝነት ለምሳሌ ጆዋ ፌሊክስ ገዢ መገኘቱን እንጃ ግን ባለፈው ጥር ለሚላን በውሰት ሰጥተውት ነበር። በአንድ ጊዜ እንግዲህ አምሳ ምናም ሚሊዮን አውጣ። አሁን ችግሩ ምንድን ነው? የዣዋ ፌሊክስ ዝውውር መጀመሪያውን ስፖርት አያደለም። የኮነር ጋላገርን ዝውውር ለማቀላጠፍ ተብሎ እና ለትርፉ ሲባል የመጣ ተጫዋች ነው። ምክንያቱም ሁለቱም በተመሳሳይ ገንዘብ ቢሆንም ትራንዛክሽኑ የተፈጸመው አምሳ አምሳ ምናም ገደማ ቢሆንም ነገር ግን የዛኛው ዝውውር ንጹህ ትርፍ ነው። ይሄኛው በኢንስቶልመንት በአሞርታይዝ ይደረጋል። አሞርታይዝ ይደረጋል። ለምሳሌ የሰባት አመት ውልት ተጫዋለች ሀምሳ ሚሊዮን የገዛሹ በአመት ስምንት ሚሊዮን ማለት ነው። ከኮነር ጋላገር ዝውውር የተገኘው 50 ሚሊዮን ግን ንጹህ ትርፍ ይባላል። ስለዚህ ለፒኤስአር ምናምን ይጠቅማል። እና ስፖርታዊ ምክንያት ብቻ አይመስለኝም የጆዋ ፌሊክስ ዝውውር ሌሎች ሀሳቦች ከኋላው አሉት። ግን ጄሚ ጊተንስንም ደግሞ ቅዳሜ ዕለት ከአርባ መሻት ጀምሮ ተስማምተዋል። ጄሚ ጊተንስን 55 ሚሊዮን ፓውንድ በሚደርስ ሂሳብ ሊያስፈርሙት የክንፍ ተጫዋች እንኳ ያስፈልጋቸው ነበር፣ እሱ ግልጽ ነው። የክንፍ ተጫዋች በተለይ ከጄደን ሳንቾ ዝውውሩ ቋሚ ያለመሆን በኋላ ና ከሚሀይሎ ሙድሪክ ረጅም ጊዜ ከእግር ኳስ ሊያረቅ ከሚችል ቅጣት በኋላ የግራ ክንፍ ተጫዋች እየፈለጉ ነበር። ለዚህ ነው ባለፈውም የጋርናቾም የፎፋናም ስም ሲነሳ የነበረው። ጊተንስ ግን ፕራዮሪቲያቸው ነበር። ይሄ የጋርናቾን መዳረሻ አፌክት የሚያደርገው ይመስለኛል። እንግዲህ ለአንድ ቦታ እንደገና ሌላ ተጫዋች ካላመጡ በስተቀር ለማንቸስተር ዩናይትድም ጋርናቾን የሚሸጥበት ክለብ የሚያገኝ አይመስለኝም አሁን ባለው ሁኔታ። ምክንያቱም ናፖሊ ኖዋላንግል ሊገዛ ነው። ዳን ዶዌን ለማስፈረም ጥረት እያደረገ ነው እና ጃን ሉካን ለማምጣትም ከቡድኔዜ ጋር እየተነጋገረ የተለያዩ ተጫዋቾች በጋርናቾ ቦታ የሚጫወቱ ተጫዋቾችን ለማስፈረም እየሞከረ ነው። የሚቀረው አስቶን ቪላ መሰለኝ እንግዲህ አሁን ከጋርናቾ ጋር በመጠኑ ስሙ የሚነሳው ቪላ ነው። ሌላ ክለብ የለም እና የሌሎቹንም ዝውውሮች ኢምፓክት የሚያደርግ አይነት ነው የጄሚ ጊተንስ መፈረም። ለዩናይትድ ደግሞ መሸጥ አስፈላጊ ነው። እንደሚታወቀው ጋርናቾ ፍጹም የሩበን አሞሪም እቅድ ውስጥ የለም። የታወቀ ነው እሱ። አሁን ለማንኛውም ግን ጄሚ ጊተንስ ከዚህ በፊት ለጥቂት ጊዜ በቼልሲ አካዳሚ ውስጥ አልፏል። ከዛ በኋላ ወደ ሲቲ ሄደ። ሌላ የሲቲ ታሪክ ያለው ተጫዋች ነው። እንግዲያሁም በቅርብ ጊዜ በሲቲ የተጫወቱ በሲቲ አካዳሚ ውስጥ ያለፉ ብዙ ተጫዋቾችን ቼልሲ ውስጥ እያየ ቶሲን አደራባዮ አንደኛው ነው። ኮል ፓልመር ሌላኛው ነው። ሊያም ዴላፕ ሌላኛው ነው። አሁን ደግሞ ጄሚ ጊተንስ ሌላኛው ነው። ከ2020 ጀምሮ ወደ ጀርመን ተጉዞ ለቦሮሲያ ዶርትሙንድ ሲጫወት ነበር። ገና አስራ አምስት አመቱ ነበር ወደ ጀርመን ሲሄድ፣ የጁድ ቤሊንጋምን የጄደን ሳንቾን አይነት መንገድ የተከተለው ልክ በወጣትነታቸው ወደ ጀርመን ወደ ዶርትሙንድ እንደሄዱትና እዛው እንደ ጎለበቱት በኋላ በውድ ገንዘብ እንደ ተሸጡት አይነት ተጫዋቾች ነው። ይሄ ተጫዋች በጣም ቀጥተኛ፣ በጣም ፈጣን፣ በጣም ጥሩ አብዶኛ ተጫዋች ነው። እንዲያውም በቦሮሲያ ዶርትሙንድ አብሮት የተጫወተው ካረማደየሚ በአንድ ለአንድ እኔ በአይኔ ካየኋቸው ተጫዋቾቹ ሁሉ ምርጡ ነው ይላል። በቀጥተኛ ከባላጋራ ቡድን ተጫዋች ጋር አንድ ለአንድ ከተገናኘ በኋላ ባለፈው ጥቂት ወራት ኒኮ ኮቫች መጣ እና ኮቫች በባክስሪ መጫዋት ጀመረ እና ከነጹ የክንፍ ተጫዋቾች ይልቅ የኢንሳይድ ተጫዋቾችን መጠቀም ጀመረ እና አሁን ባለፉት ጨዋታዎች ላይ ቤንች ነው በአብዛኛው። በአለም ክለቦች ዋንጫ ላይ አይ ቲንክ አንድ ጨዋታ ላይ ነው የተቀይሮ ገብቶ የተጫወተው ግን ፈጣን ቀጥተኛ፣ አብዶኛ አንዳንድ አሁን ክለብ ብሩጅ ላይ ያስቆጠረው ጎል ከስንት ፔዳላዳ በኋላ ነው ያንን ጎል ያስቆጠረው። ድንቅ ጎል ነው ያስቆጠረው። ደግሞ እንግሊዛዊ ነው። አንዳንዴ ፓስፖርት ማተር ያደርጋል። ቼልሲዛ ቦታ ላይ ተጫዋች እየፈለገ ስለነበር እንግዲህ አዲስ ተጫዋች ጨምረዋል። ንጹህ ደንበኛ ንጹህ ክላሲክ የክንፍ ተጫዋች ነው። ከሳንቾ ጋር ለምሳሌ ካነጻጽር ነው ባለፈው የውድድር ዘመን ብዙ ጨዋታዎች ላይ በቼልሲ ግራ በኩል ከተጫወተው ተጫዋች ጋር ካልነጻጽር ነው የበለጠ የባላጋራ ቡድን ተጫዋቾችን ለማለፍ ይሞክር አሁን ሳንቾ በዶርትሙንድ እያለ እንግዲህ የእሱ ፍጥነት እንደሆነ አላውቅ፣ ምክንያቱም የጀርመንም ሊግ በጣም ፈጣን ሊግ ነው። ግን በአንዳች ምክንያት በጀርመን በነበረበት ጊዜ የበለጠ የባላጋራ ቡድን ተጫዋቾችን ለማለፍ ይሞክር ነበር። አሁን እዚህ በማንቸስተር ዩናይትድን በቼልሲም ስናይ ኳስ ይዞ ብዙ ሪስክ አይወስድም፣ የበለጠ ወደ ኮምቢኔሽን ፕሌን የሚሄደው ለሌላ ተጫዋች ኳስ ለመስጠት ምናምን ወደ ቅብብል ያተኩራል። ዶርትሙንድ እንደዛ አልነበረው፣ እኔ ሳውቅ ኢቭን በዶርትሙንድ በውሰት በሄደበትም ጊዜ ብዙ አብዶዎች ይሞክር ነበር። ይሄኛው ግን በጣም ኃይለኛ አብዶኛ ነው። አሁን በተጠናቀቀው የውድድር ዘመን በዘጠና ደቂቃ ፋክተር ካደረግ ሹ የእሱን ያህል ብዙ ድሪብል ያደረገ ተጫዋች አልነበረ በጀርመን በጣም ቀጥተኛ፣ በጣም ፈጣን፣ በጣም ዳይሬክት ነው። ከዚያ ደግሞ አምስት ሜትርና ከዛ በላይ ኳስ እየገፉ በመሄድ ቦል ኬሪንግ፣ ከዛ ያንን እየገፉ ሳጥን ውስጥ ደርሶ በሙከራ ወይ ለሌላ ጓደኛ በመስጠት ወይ በመቀማትም ሊሆን ይችላል በማጠናቀቅም በቡንደስሊጋ አንደኛ ነበር። ስለዚህ በጣም ቀጥተኛ የከንፍ ተጫዋች ነው። ሌላ የሳንቾ ድክመት ልበለው ወይ ሪስክ አለመውሰድ አለ። ራሱ ማሬስካ መሞከር አለበት ይለው ነበር። ምክንያቱም ይችላል ማስቆጠር፣ ከሳጥን ውጭም ከጥሩ ጨራሽ ነው። ስለዚህ መሞከር አለበት እያለ ሊያበረታታ ይሞክር ነበር እና አንዳንድ ስፔሻል ጎሎች ሲያስቆጠር አይተናል። በእርግጥ ሳንቾ ግን በቂ አልነበርም። አንዱ ችግር የሾርት ቮሊሙ ማነስ፣ ብዙ የጎል ሙከራ አያደርግም። ይሄኛው ግን ብዙ የጎል ሙከ ከሳንቾ አንጻር ካየ ነው በሶስት እጥፍ የጎል ሙከራ ያደርጋል። ስለዚህ ከፍ ያለ የሾት ቮሊዩም ያለው ተጫዋች ነው። ወጣት ነው። ስለዚህ ያለበት እድሜም የቼልሲን ጠቅላላ የፍልስፍና የምልመላ ፍልስፍና የተከተለ አይነት ነው። ሀያ አመቱ ነው ገና እና በጣም ጥሩ ተጫዋች ነው። ቼልሲ ያገኘው በሁለቱም በኩል እና አላቅም ግን ምን እንደምንል የዝውውሩ ሀሳብ በጣም በርካታ ተጫዋቾችን የማምጣት ነው። አንዳንዶቹ ስሜት ይሰጣል። ለምሳሌ የጄሚ ጊተንስ አይ ቲንክ ሎጂካል እዛ ቦታ ላይ ቼልሲ ተጫዋች ያስፈልገው ስለነበር ግን ይሄ የቼልሲን ዝውውር በተመለከተ ሰዎቹ ከመጡበት ጊዜ ጀምሮ ትንሽ ግራ የሚያጋባ ነገር አለው። ግን እንደ ጥራት ካየን ግን ሁለት ጥሩ ጥሩ ተጫዋቾች በመቶ ሚሊዮን ፓውንድ፣ ምናልባት ከዛም ከፍ ሊል ይችላል። የጄሚ ጊተንስ ሃምሳ አምስት ነው ይባላል። የዡአው ፔድሮም እንደ ተለያዩ ብዙሃን መገናኛዎች የተለያዩ ቁጥሮች ነው የምታየው። ጋርዲያን ሌላ ሊል ይችላል ቢቢሲ ሌላ ሊል ይችላል። ፋብሪዚዮ ሮማኖ ሌላ ሊል ይችላል። ቁጥሮቹ ላይ ግን በትንሹ ሀምሳ ሚሊዮን ፓውንድ ግን ይከፍላሉ ለዚህ ተጫዋች ዝውውር እና ያ ጥሩ ተጫዋች ሊያገኙ ነው። ትንሽ አፍጥኖታል ባለፉት ጥቂት ቀናት ቼልሲ ዝውሮችን በተመለከተ።